አብ ወልዶ መንፈስ ቅዱስ አህዶ አምላካችን አሜን። ምድረ ከብድ መጋቢት አራት ሁለት ሺ አስራ ሰባት አመተ ምህረት የታላቁን ጻድቅ አባታችን የአቡነ ገብረ መንፈስ ቅዱስን የእረፍት በዓል ለማክበር ወደ ምድረ ከብድ እየሄድ እንገኛለን። መኪኖቹ ይኸው ዳገቷ በጣም አስቸጋሪ ስለሆነች ዳገቷን ለመፋት መኪኖቹ ተራ ይዘው እየሄዱ ይገኛሉ። እንግዲህ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ነው፣ የጻድቅ ሰው ሞቱ በእግዚአብሔር ፊት ያከበረ ነው እንዳለ ቀስ ብለን እንግዲህ ቅዱሳኑን በረከት የጻድቁን በረከት እንገበል ነው። ዛሬ ሁለተኛ ጊዜ ነው ወደዚህ ቦታ ስመጣ፣ ያው ሰፊ ታሪኩን ከቦታ ተገኝቼ ነግራችኋለሁ። እንግዲህ ያላያችሁ ቦታውን ለመርቀት ያውቃችሁ እግዚአብሔር ከሆነት ኢትዮጵያን ባርኳታል። ጻድቁም ኢትዮጵያን ባርኳታል። ኢትዮጵያ ለሶስቱ ቅዱሳን አስራት ናት። እንግዲህ ያ የቅዱሳን አስራት ናት። አንደኛ ለመቤታችን አቡነ ገብረ መንፈስ ቅዱስ፣ ለአቡነ ተክለ ሃይማኖት፣ ለሰማዕቱ ለቅዱስ ጊዮርጊስ እስማ ወልደ መንፈስ ቅዱስ አዶ አምላካሚ የጻድቆ ያባታቸው ረዲት እንግዲህ መጋቢት አምስት የረፍታቸውን በል ወደ ቤታችን ልንመለስ ነው። በጣም እጅግ ደስ ይላል። አካባቢው ልዩ ቦታ ነው። የአመት ሰው ይበለን። በጣም ደስ ብሎናል፣ ተደስተናል። ክብር ለእግዚአብሔር ይሁን። ደጁን ለማታወቁ መጣችሁ፣ ደጅን እዩት። ቤተ ክርስቲያኑ ላይ ደግሞ ሁሌ እንደሚታየው በአደቆሚ የሚያጅቡት አንበሳና ነብር አላቸው እዚህ ጋር ሁለት ሶስት ነብሮች ናቸው እዛ እኛ ጋር ደግሞ አንበሶች ይታያሉ ማለት ነው መረከብ ቤተ ክርስቲያን ያለ በዚህ መልኩ ተዘጋጅተዋል ማለት ነው